ሰላም ጤና ይስጥልኝ። ውድና የተከበራችሁ የሙቤ ዩቲዩብ ተከታታች ብያላችሁበት ያለም ዳርቻ ሰላማችሁ ይብዛል ብያለሁ። ዛሬ እንግዲህ በስደት ላይ ስንኖር በአብዛኛው አብዛኞቻችን ችላ ብለን የምናልፋቸው ነገር ግን ህይወታችንን እያሳጡን በሳጥን እየተመለስን ያለንባቸው እጅግ በጣም አደገኛ እኛ ግን ችላ ብለን የምንተዋቸው ወይም ደግሞ ዛሬ የተወናል ነገ የተወናል በማለት የምንተዋቸው ነገሮች ሬሳችንን ወደ ሀገር እያስጫናሉ እጅግ በጣም አስከፊ የሆኑ በሽታዎች አሉ። እነዚህ በሽታዎች ምንድን ናቸው? ስሜታቸው ምንድን ነው? እኛስ ምን ማድረግ አለብን? የሚለውን ከፈጣሪ በታች በቻልናው አቅም ራሳችንን ጤነታችንን ለመጠበቅ የራሳችንን ችግር ራሳችን ስለሆነ የምናውቀው አስቀድመን ለጤነታችንና ለራሳችን ህይወት መራዘም ትኩረት እንድንሰጥ ከወዲሁ አደራ እያልኳችሁ ብዙ ወቶቻችንን በስደት ላይ ማታ አውርተውን ጧት እያጣ ናቸው። ብዙ ወንድሞቻችንን ቀናይተናቸው ለየት እያጣናቸው ያለንባቸው እጅግ በጣም አስከፊ የሆኑ ነገሮች አሉ። ከእነዚህም ውስጥ እንግዲህ ሰሞኑን አንዲት እህታችን በዱባይ አንዲት እህታችን በኳታር፣ እንዲሁም ደግሞ ሳዑዲ አረቢያ የተለያዩ ቦታዎች ላይ እህቶቻችን እጅግ በጣም በከፍተኛ ሁኔታ መናገር የማይችሉ እንዲሁም ሰው መለየት የማይችሉ ከዛም አልፎ ደግሞ ህይወታቸው አልፎ በሳጥን ወደ ሀገራቸው የተሸኙ በጣም ብዙ እህቶቻችን አሉ። የምናውቀው የምንሰማው ነገር ስለሆነ ይህን ነገር ደግሞ ማነው መቆጣጠር የሚችለው? ማነው ከፈጣሪ በታች ራሱን የራሱን ህይወት ማዲያን ያለበት እንዴት ነው የሚለውን ብዙዎቻችን ችላ ብለን ስለምናልፋቸው ወይም ደግሞ ነገሬ ብለን ከነገ ዛሬ ይተውናል ወይም ደግሞ ይሄ አይ ጎዳንም እያልን ነገ ዛሬ እያልን ችላ እያልን የምንተዋቸው ነገሮች እጅግ በጣም የእኛን ህይወት አደጋ ላይ የሚጥሉ ነገሮች ይሆናሉ። በመጀመሪያ ወደ ዋናው ሀሳቤ ከመግባቴ ወይም ደግሞ ወደ ዝርዝሩ ከመግባቴ በፊት ሰላምና ፍቅር ለእምዬ ሀገራችን፣ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን፣ ሁላችንም በያለንበት የዓለም ዳርቻ ፈጣሪ አምላክ ከክፉ ነገር ሁሉ ይጠብቀን እንላለሁኝ። ሁሌም እንደምለው በዩትዩብ ላይክን ነሽ ሰብስክራይብ ያደረጋችሁ አበረታቱ ላይ ለብዙቶቻችን ደርስ ደግሞ ቪዲዮ ዋትሳፕ፣ ቴሌግራም፣ ኢሞ እና የተለያዩ ሶሻል ሚዲያዎች ላይ ሸር እያደረጋችሁ ለህዞቻችን፣ ለወንድሞቻችን ደርስ አድርጉልኝ። እንግዲህ ከፈጣሪ በታች ለኛ እኛ ነን ያለ ነው። ከፈጣሪ በታች ለኛ እኛ እንጂ ከኛ ውጭ ለኛ ማንም የለም ማለት ነው። ስለዚህ አብዛኞቻችን የምናየው እና የምናተኩረው ገንዘብ ላይ ነው። እዛ ሀገር ስደት ላይ ስንመጣ አንደኛ ሀገራችን ላይ የነበረው ጤንነታችን፣ እና ሀገራችን ላይ የነበረው ሰውነታችን እጅግ በጣም በከፍተኛ ደረጃ የተለያየ ነው ማለት ነው። ሀገራችን ላይ ስንኖር በሽታን የመቋቋም ሀይል አለን። በሽታን መቋቋም እንችላለን። እንዲሁም ደግሞ ሀገራችን ላይ እያለንበት በነበረበት ሰዓት የምንመገባቸው ምግቦች አብዛኛውን በተለይ የኢትዮጵያ ምግቦች አብዛኛውን በሚባል ደረጃ ለሰውነት ተስማሚ እና እንዲሁም በፕሮቲን የበለጸጉ ስለሆኑ ተፈጥሯዊ ስለሆኑ ምንም አይነት ኬሚካል ስለማይነካቸው ሰውነታችንን በተወሰነ ደረጃም ቢሆን ሁሉም ምናልባት እንግዲህ የተለያዩ የተመጣጠኑ ምግቦችን ባናገኙ እንኳ ከዛችሁ ከምንበላት ምግብ ለሰውነታችን ገንቢ የሆኑ ነገሮችን እናገኛለን። ለምሳሌ ጤፍ፣ ጥቁር ጤፍ፣ ነጭ ጤፍ ብንጠቀም፣ ማሽላ፣ ዘንጋዳ፣ በቆሎ፣ ስንዴ እንዲሁም ደግሞ የተለያዩ እህሎችን ብንጠቀም፣ እነዚህ እህሎች እንደ ገብስ፣ እንደ ባቄላ፣ እንደ አተር የተለያዩ ጓያ ባቄላ አይነት ነገሮች፣ ምስር፣ እነዚህ እነዚህ ነገሮች በተለይ ጥራጥሬ ነገሮች፣ እነዚህ ነገሮች ስንመገባቸው ለሰውነታችን የሚሰጡን ፕሮቲኖች አሉ ማለት ነው። እንዲሁም እንቁላልን ብንወስድ ስጋን ብንወስድ እነዚህ ነገሮች ከስንት አንድ ጊዜ ብናገኛቸውም እንኳ ሁልጊዜ ባናገኛቸው፣ በተለይ እንቁላል ስጋ ምናምን ነገሮችን ሁልጊዜ ባናገኛቸው እንኳ ከስንት አንድ ቀን በምናገኛቸው ሰዓት ለሰውነታችን ገንቢ ሆኖ ነው የሚያልፉት። ምክንያቱም ምንም ይሄ ፍርሽካ ነገር አይጠቀሙም። እንስሶቻችን የሚጠቀሙት ሳር ነው፣ ተፈጥሮዊ ነገር ነው የሚጠቀሙት። ስለዚህ እነሱ ስጋ ደግሞ ለሰውነታችን ለጤንነታችን ገንቢ ይሆናል ማለት ነው እንዳልኳቸው የተለያዩ ጥራጥሬዎችን ከዛው ከመሬታችን ላይ ስለሆነ የምንጠቀማቸው ምንም አይነት ነገር ስለማይነካቸው የሚረጭ ኬሚካል ምንም የሚል ነገር ስለሌለው ብዙም ለሰውነታችን የሚጎዱ ነገሮች አይደሉም፣ የሚጠቅሙን እንጂ። ስለዚህ ኢትዮጵያ ላይ ስንኖር የነበረው ሰዓት ውሃውና አየሩ ለራሱ ለሰውነት ተግባቢ የሆነ አየር ነው ያለው። ለሰውነት ተግባቢ የሆነ ተስማሚ የሆነ ውሃ ነው ያለው ማለት ነው። እዚህ ሀገር ላይ ስንመጣ ደግሞ ብዛት እኔ ስለ ሳውዲ አረቢያ ስለሆነ ማቀው፣ ሳውዲ አረቢያ ላይ ስንመጣ የምንመገበው ነገር ፉርሽካ ነው። ለሰውነታችን ምንም አይነት ጤንነት የለውም። ለቆዳችን፣ ቆዳችን በቆዳችን ማወቅ እንችላለን። ውሃ ብትሉ ውሃው ለሰውነታችን ጤና አይሆንም፣ ጨው ነው። እንደገና ደግሞ አየሩ ብርድ ሲሆን ብርድ ነው፣ ፀሐይ ሲሆን ደግሞ በጣም የሚያስጠላ ሙቀት ነው። ስለዚህ ለሰውነታችን የሚጠቅሙን ምንም አይነት ነገር አናገኝም እና በሽታ የመቋቋም ችሎታችን እጅግ በጣም የቀነሰ ይሆናል ማለት ነው እና ምንድን ነው ማድረግ ያለብን ካላችሁ፣ አንደኛ በቻላችሁት መጠን በምትችሉት መጠን ያገኛችሁትን ነገር ለመመገብ ሞክሩ ያገኛችሁትን ነገር ለመብላት ሞክሩ የተለያዩ ኬሚካል ነክ ነገሮችን ጽዳት ስታጸዱ ባፋችሁ በአፍንጫችሁ እንዳይገባ ለመጠንቀቅ ሞክሩ ሙከር አድርጉ ነው እንግዲህ አታድርጉ አይደለም አትጠቡ ወይም አታጽዱ አይደለም ምክንያቱም ስራችን እሱ ስለሆነ እዚህ ሀገር ስንመጣ ሽንት ቤት አጣቢ ሆነ ስለሆነ የምንመጣው እንዳለመታደል ሆኖ ሀገራችን ብዙ የተማራላት የተማረውም የተማረችውን መታገን እዚህ ሀገር በግ ጠባቂና ሽንት ቤት አጣቢ ነው የምንሆነው እንዳለመታደል ሆኖ ስለዚህ ሽንት ቤት አትጠቡ ወይም ቤት አታጽዱ ማለት አልችልም፣ ስራችን ስለሆነ ነገር ግን በቻላችሁት መጠን ጥንቃቄ ለማድረግ ሞክሩ። ጥንቃቄ ስናደርግ ምንድን ነው? አንደኛ ሽንት ቤቶችን ስናጥብ የታፈኑ የተዘጉ ከሆኑ እነዛን ነገሮች መስኮት በመክፈት መሮሃ በመክፈት እንዲሁም በር በመክፈት የተለያዩ ነገሮችን አየር እንዲገቡ በማድረግ ራሳችንን መጠበቅና ወደኛ የሚመጡት አየሮች ከኬሚካሉ የሚወጡት አየሮች ሙሉ በሙሉ ወደ ልባችን ወደ አፋችን ከመግባት ይልቅ የተወሰኑ አየር ወደ ውጭ እንዲወጣ ማድረግ የዛን ሰዓት ቢያንስ በትንሽ እንኳ ሊቀነስ ይችላል ማለት ነው። እኛም አየር እናገኛለን። አንዳንድ ቤቶች ሽንት ቤት ስታጥቡ ዘግታችሁ እጠቡ የሚሉ አሉ። ለምሳሌ አሁን የኔ ሴትዮ ይቺ በር ዘግቼ ነው ሽንት ቤት የማጥበው። በተለይ ከራሷን ሳጸዳያ በር ክፈች ነው የምትለኝ ግን እሷ ስትመጣ ድምጿን ሰምቼ ዘጋለሁ እንጂ በር ዘግቻ አላጸዳም። ሳታየኝ ማለት ነው። ካየች በጣም ነው የምጮኸው፣ በጣም ነው የምታብደው ማለት ነው። ግን የኔ ሴትዮ ብዙ ጊዜ ስለማትንቀሳቀስ ወደ ክላሷን ብዙ ጊዜ ስለማትገባ በተለይ ያጸዳው ከሆነ ካላየቺ ነው እንጂ ለአጸዳ ስገባ ያየቺ ከሆነ ስለማትገባብኝ ብዙ ጊዜ ክፍት አርጌ ነው ማጸዳው። ምክንያቱም በዘጋሁት ቁጥር መስኮት የለውም፣ ምንም አይነት አየር የሚያስገባ ነገር የለውም። የምጠቀማቸው ኬሚካል ነገሮች እጅግ በጣም ጎጅ ናቸው። ስለዚህ እነዛ ደግሞ መተንፈሻ አየር ማስገቢያ መተንፈሻ ስለማያገኝ ሙሉ በሙሉ ወደኔ አካል እና ወደኔ ወደኔ ልብ ነው የሚመጣው ማለት ነው። ስለዚህ የዛን ሰዓት ሽታው በሚሸትች ሰዓት ያስነጥሰኛል፣ ልቤን ሁሉ ያቃጥለኛል። በዛ መርዳት እንችላለን። አብዝሀኞቻችን ስደት ላይ ስንሰራ ስራችንን እንጂ ጤናችን አናይም፣ ስራችንን እንጂ የእኛ የጎደለንንና የሚሰማንን ስሜት አናቀውም። ወይም ደግሞ ነገ ይሻለናል ከነገ ወዲያ ይሻለናል እያለ ነው የምናልፋቸው ማለት ነው። ስለዚህ እህቶችን የመጀመሪያ ጤናችሁን ጠብቁ በዋናነት ጥንቃቄ ማድረግ ያለባችሁ ነገር ችላም ልትሏቸው የማይገቡ ነገሮች ልባችሁን የሚያፍናችሁ የሚያማችሁ ከሆነ በተደጋጋሚ በጣም የሚደክማችሁ በጣም የሚያፍናችሁ ከሆነ እንዲሁም ደግሞ ጡታችሁን በተለይ አብዛኞቻችን ብዙዎቻችን ጡቴን ያሳከከኛል ጡቴን ይበላኛል የምትሉ በጣም ብዙዎች አላችሁ ፈጣሪ ይጠብቃችሁ። ከነዚህ አይነት ነገር ፈጣሪ ይጠብቀን። በተለይ ጡት፣ ማህፀን፣ እንዲህ ልብ አይነት ነገሮችን ችላ ልንላቸው አይገባም። ምክንያቱም ምን አይነት ኢንፌክሽን እና ምን አይነት በጣም አስከፊ የሆኑ ጉዳት የሚያደርሱ ነገሮችን ይዘውብን እንደሚመጡ ስለማናቅ ጡታችሁን የሚያቃጥላችሁ፣ ጡታችሁን የሚያሳክካችሁ፣ ጡታችሁን የሚያማችሁ ሁቶች በጥቅሉ ዝም ብላችሁ መቀመጥ ነገ ዛሬ እያላችሁ ሰው እየጠየቃችሁ ምን እናድርግበት ምን እንስራ ሳይሆን ማለት ያለባችሁ ሐኪም ቤት በመሄድ ውጤታችሁን ማወቅ፣ የጡታችሁ ደረጃ ምን እንደሆነ ማወቅ እንዲሁም ማህፀናችሁን እንደዚሁ የሚያሳክካችሁ ብዙ ጊዜ ቲክቶክ ላይ ይህን አድርጉ ይህንን ስሩ ይህንን ፍጠሩ የሚሏችሁ እየሰማችሁ ሳይሆን፣ የራሱን የቻለ የማህፀን ሐኪም ቤት አለ፣ እዛ ሄዳችሁ ማህፀናችሁን በስነስርዓት ተመርምራችሁ ያለውን ችግርና የሚያመጣውን ችግር እንዲሁም ደግሞ የሚመጡ ችግሮች ካሉ እነሱን ለመከላከል የሚደረጉ ጥረቶችን ማድረግ ግድ ነው። ችላ ብላችሁ ልታልፋቸው የማይገቡ ነገሮችን ነው እየነገርኳቸው ያለሁት። እንዲሁም ልባችሁን በጣም በኃይለኛ የሚያፈናችሁ ከሆነ ልባችሁን በጣም መተንፈስ የሚያቅታችሁ ደረጃ ላይ ከደረሳችሁ እባካችሁን ይህንንም ነገ ዛሬ ብላችሁ ልትተውት አይገባም መሄድና የልብ ስፔሻል ሐኪም ቤት ሄዳችሁ ልባችሁን ታይታችሁ የልባችሁን ደረጃ እና የልባችሁን መጠን ማወቅ አለባችሁ። በሽታው ምን ያህል ደረጃ እንደደረሰ፣ ለእናንተ ጉዳት አለው ወይስ የለውም የሚለውን ነገር በማወቅ ራሳችሁን መጠበቅ ግድ ይላችኋል ማለት ነው። እነዚህን ሶስት ነገሮች በዋናነት ማድረግ ያለባችሁ ደግሞ ከተጎዳችሁ በኋላ ሳይሆን ሳትጎዱ በፊት ነው። ብዙዎቻችን አሁን ልባችንን ሲያመን በቃ ድካም ነው ምንድን ነው ሀገር ስንሄድ እናርፋለን ሀገራችንን ረፍት ስናደርግ ይመለስልናል ምንል በጣም ብዙዎች አለን። አብዛኞቻችን ደግሞ ልባችንን በሚያምን ሰዓት ያዞረናል። በሚያዞረን ሰዓት ደግሞ ምንወርቅባቸው ነገሮች ወይም ደግሞ ስንወድቅ የሆነ ነገር ቢመታ ነው ጭንቅላታችን ላይ ራሱ የራሱን የቻለ ተጽዕኖ ስለሚያሳድር ልባችን ልባችንና ጭንቅላታችን የተገናኘ ነገር ስለሆነ ነርቮቹ የተለያዩ ነገሮችን መቋቋም ሲያቀታቸው ጭንቅላታችን ራሱ ራሱን የቻለ ኢንፌክሽን ሊያመጣ ስለሚችል ራሳችንን ከመሳታችን በፊት ራሳችንን ስትን ህይወታችንን ከመሳታችን በፊት ሐኪም ቤት ሄዳችሁ በስደት ላይ ስትኖሩ እነዚህን ነገሮች ማወቅ በደረጃቸውን መጠየቅ አለባችሁ። ሌላው በመጨረሻ የምላችሁ ነገር ምንድን ነው? እኔም ነኝ እናንተ ስል እኔም ይሄን ነገር አድርገዋለሁ ብያልኩኝ አይደለም። ብዙዎቻችን ህግ ወጥ ከመሆናችን አንጻር ሀገራችን ሄደን ደርሰን ተመልሰን ወይም ደግሞ የተለያዩ ቦታዎች ላይ እንደፈለግን ወተን መግባት ስለማንችል እነዚህ አይነት ነገሮችን ለመሳል ለማድረግ እንቸገራለን እና ሁልጊዜ የምናስቡ ብርን ነው። ዛሬ ሰርቼ የዛሬው እንደዚ አድርጌ፣ የዛሬው ራት ቤት ሄዳለሁ፣ የዛሬው እንደዚህ ሆናለሁ እያልን አብዛኞቻችን ይህን ነው የምናደርገው እና ይህን ስንሉ ግን እኛ በአቋራጭ ህይወታችን ልናጣ እንችላለን፣ እና እንደዚህን ነገሮችን ችላ ብላችሁ እንዳታልፏቸው አደራላችሁ። ፈልጌ ነው እኔ ከእናንተ አውቄ አይደለም። ነገር ግን ካየሁት ከተገነዘብኩት ብዙቶቻችን ህይወታቸውን እያጡበት እያሳጣቸው ካለው ነገር በተነሳ ግን ብዙዎቻችን ይህን ነገር መጠንቀቅ አለብን። እንዲሁም ትናንትና የሰራሁት ቪዲዮ አለ። አብዛኞቻችሁ ድምጽ ሻይ ይሰማን ብላችሁ እኛ ሰዎች ተኝቶ ስለነበር ቀስያ ነበር ሪከርድ ያደረግኩት። የምትጠቀሟቸውን ትኩስ ነገሮች ጥንቃቄ አድርጉ። እንደ ኑስ ካፌ፣ ኮፊ ሚት እንዲሁም ደግሞ ሻይ፣ አረንጓዴ ሻይ፣ የተለያዩ ነገሮችን ስትጠቀሙ ጥንቃቄ አድርጉ። በተለይ የኮፊ ኮፊ ሚት እና ኑስ ከፌ የሚባል ቡና ለጤንነት በጣም አስቸጋሪ፣ በጣም የከፋ አደጋ የሚያደርስ ስለሆነ በተለይ ለልብ ያን ነገር ጥንቃቄ አድርጉ። ለውፍረት እያሉ በሎሚ በምናምን በባዶ ረስታት እያሉ የሚያስጧቸው ነገር እናንተን አደጋ ላይ ይጥላቸዋል። ስለዚህ ውፍረት በፈጣሪ የመጣ ነው። ጤነኛ ውፍረት ከሆነ ምንም ችግር የለውም። የጤና ማጣት ውፍረት ከሆነ ሐኪም ቤት በመሄድ የራሳችሁን የሕክምና ማድረግ እንጂ ቲክቶክ ላይ ለአንድ የተስማማው ለአንዱ ስለማያስማሙ በተለይ የሚጠጡ ነገሮችን ጥንቃቄ አድርጉ። የሚበሉ ነገሮችን ጥንቃቄ አድርጉ። እኔ ከእናንተ አላቅም። እንዳልኳችሁ የመሰለኝነው። ሰላምና ፍቅር ለሚየ ሀገራችን። ሁላችሁንም እወዳችኋለሁ። ፈጣሪ አምላክ ሀገራችንን ሰላም ያድርግልን። ስለነበረን ቆይታ እጅግ አመሰግናለሁኝ። ላይክ እና ሽር ሰብስክራይብ እያደረጋችን ያደረጋችሁ ዩቱብን አበረታቱልኝ። ፈጣሪ አምላክ የሞቱትን ነፍሳቸውን ይማር፣ ቤተሰቦቻቸው መጽናቱን ይስጣቸው። እኛንም ሞቶ ከመቅረት ፈጣሪ ይጠብቀን። በሰላም ለሀገራችን ያብቃን። ሀገራችን ጦርነት በቃ ብሎ ፍቅር ያምጣልን። የታመሙ የሚድኑበትን፣ የታሰሩ የሚፈቱበትን፣ የተራቡ የሚበሉበትን፣ የተጠሙ የሚጠጡበትን፣ ያዘነ የተከዙ የሚደሰሱበትን ቀን ቅርብ ያድርግልን። ለዛሬ ጀላቸው የምታዩት ይህን ይመስል ነበረ። ወዳችኋለሁ። የሙቤ ሸጋ እናት ፖዚቲቭ ነበርኩኝ ሙቤ ሙቤቲቭ ነበርኩኝ። ሰብስክራይብ እና ላይክ እያደረጋቸው አበረታትልኝ። መልካም ጊዜ መልካም ሁሉ ተመኘሁላችሁ። መልካም